ውሃ ለእናቷ የሰማችውን ሚስጥር ተናገረች። አቶ ደረጀና ዳጣ መኪና ውስጥ ሆነው ሲነጋገሩ የሰማችውን ለእናቷ ነግራ ነበር። ወይዘሮ ማርቲን በሰማችው ነገር እጅግ ተደናግጣ ተናዳም አቶ ደረጀን አፋጠጠች። ምክንያቱም ውሃ እንደ ስሟ ውሃ ናት፣ ውስጧ ንጹህ ነው፣ ፈጥራ ውሸት አታወራም። ነገር ግን የሰማችውን ነገር ያው በአጋጣሚ ትናገራለች። ልጄን አውቃታለሁ። ምንም የምትናገረው ነገር እዚህ ግባ ባይባልም ነገር ግን ፈጥራ አታወራም። የሰማችውን ያየችውን፣ ነገር ግን ያው በነገርም ሳይሆን ያው ከጠቀመ ብላ በአጋጣሚዎች እንደምትናገር አውቃለሁ። ስለዚህ ምንድነው? እውነቱ ምንድነው እዛ መኪና ውስጥ ስትነጋገሩ የነበረው? ስትል ወይዘሮ ማርቲ አቶ ደረጀን አፋጣ ነበር። አቶ ደረጀም በጭራሽ በእኔ ይሁንብሽ፣ እንዴት አታምኝኝም? ውሃ የሰማችውን ሰምታለች፣ ልክ ናት፣ ሰምታለች። ግን የምናወራው የነበረው ስለ ጓደኛዬ ነው፣ ስለ ዳጣ አባት እና ስለ ቤተሰቦቿ። ያው ስለሱ ነው እየጠየቀችኝ ያለችው ስለዛ ነው እንጂ እያወራን ያለ ነው ሌላ ነገር አይደለም፣ በጭራሽ እመኚኝ ሲል ለወይዘሮ ማርቲ ለባለቤቱ በአሳማኝ ቃር እንግዲህ ሲነግራት ነበር። ዳጣ ከወትሮ ይልቅ እናቷን የማወቅ እናቷን የማግኘት እናቷን የመናፈቅ ነገሮች እጅግ እያየሉባት ጥያቄዋም እጅግ እየበዛ አባቷንም ባገኘችው አጋጣሚ ሁሉ እየጠየቀችው እያስጨነቀችውም ነው። አቶ ደረጀ ማለት የዳጣ አባት ግን ስለ እናቷ ስትጠይቀው እጅግም በመደናገጥም እንዲሁም ደግሞ ኮስተር ብሎም ነው የሚመልስላት። ቃል የገባነውን ነገር እንዳትረሺ ጊዜው ሲደርስ እነግርሻለው ብዬሻለው፣ ይህን ቃል እንዳትረሺ ያለ ጊዜ ይህን ጥያቄ አትጠይቅኝ እያለ ነው። እሷ ግን በጭራሽ እስከ መቼ ነው ማላውቀው? ሳላውቃት እናቴ በትሞት ብኝስ? እናቴን ማወቅ ፈልጋለሁ። በቃ እናቴን አሳውቀኝ፣ ቢያንስ በህይወት አለች ወይ የሚለውን ነገር ንገረኝ እና ልረፍ። ይህ ወሳኝ ጥያቄ ነው። ይህ የማንነት ጥያቄ ነው። እባክ ንገረኝ በሚል እንግዲህ በሲቃ በትህትናም እንዲሁም በኃይለ ቃልም እንግዲህ አባቷ እንደመሆኑ እናቷን ቢያንስ እንዲያሳያት ቢያንስ ካልሆነ ደግሞ በህይወት አለችው የሚለውን ነገር ጠቆም እንዲያደርጋት ስትጠይቀው ስታስጨንቀው ነበር። ብሎም ዳጣ በንግግሯ መሃል እንደውም ሰላምን ሳያት እናቴን እየመሰለችኝ ሁልጊዜ ልቤ ይጠረጥራል ስትልም ሀሳቧን ገልጻ ነበር። አቶ ደረጀም ከዳጣ በሰሙት ነገር እጅግ ተገርሞም ተደናግጠውም በዚህ ላይ ምላሽ እየሰጧት እየተነጋገሩበት እያለ እንግዲህ ውሃ ከጀርባ ሆና በመኪና ውስጥ አጮልቃ እየተመለከተች የሚነጋገሩትንም ሰምታ ነበር። በድንገት እንግዲህ አቶ ደረጀ ዞር ሲል ውሃን ተመልክቶ እጅግ ደንግጦም ነበር። እናም ምን ሰማሽም ሲል ሲጠይቃት ነበር። ውሃም ያው ፈሪ እንደመሆኗ ምንም አልሰማውም እያለች ስትል እንግዲህ ዳጣም ያው ምንም አልሰማውም በይ የሆነ ቃል በይ እያለች እንድትደጋግም እያደረገቻት እና ያንን የሰማችውን እንድትረሳ የሚያደርግ አይነት ነገር አድርጋ ነበር። እንግዲህ ውሃ መቼም ቢሆን ያው የሰማችውን ነገር አትረሳም፣ ጨምራም ቢሆን አታወራም። ነገር ግን ባገኘችው አጋጣሚ ያ የሰማችውን ነገር ትናገራለች። ይህንን የምትናገረውም ያው ልጅ እንደመሆኗ ካራክተሯም ልክ እንደ የዋህ ልጅ የሰማውን ነገር እንደማይቋጥር እንደሚናገር ልጅ ስለሆነ ካራክተሯ ያው እንደ የዋህ ገራገር አይነት ሆና ስለሆነ አክት እዚያ በድራማው ላይ የምታደርገው ካራክተሯ ማለት ነው። ከዛም የተነሳ እንግዲህ ከዚህ ቀደምም እንደሰማ ነው እህቷ አቤጌል ናታን ክፍል ሄደሽ እስቲ እዩ ከማጋር ነው እስቲ እዩ ተኝቷል ወይ እስቲ እንደዚህ እና እንዳትናገሪ እንደዚህ አለች ብለሽ እንዳት እያለቻት የምትለውን ነገር አንድም ሳይቀር ትናቅ ትናገር ነበር። ልታይ ትሄዳለች፣ ተልኳን ታደርሳለች ግን አቤጌል እንዲህ ብላይ ነበር ብላ ትላለች። እንዲሁም ደግሞ እናቷም ያው የሆነ ጊዜ የተናገሩትን ነገር እንዲሁ ለናታን ስትነግረው ነበር ይች ውሃ። ያው ናታን እንደሚታወቀው ወሬን መስማትም አይፈልግም። ነገር ግን ወሬ አይደለም ብላው የሆነ እናቷ የተናገረችውን የአቤጌልን እና የእሱን ግንኙነት እናቷ እንደምትደግፈውና ያን የተናገረችውን ነገር ይቺ ውሃ በየዋህነቱ አለ ናታንም ስትነግረው እጅጉን ተገርሞ፣ እንግዲህ ያው ውሃ አትዋሽም፣ የሰማችውን ነገር ነው የምትናገረው። እንዴትስ ወይዘሮ ማርቲ ይህንን ታደርጋለች? የእኔንና የአቤጌልን ግንኙነት ትፈልጋለች እንዴ? እንዲሁም ደግሞ አቤጌልን ግፊት የምታደርግባት እሷ ትሆን ሲል እንግዲህ ጥያቄ ፈጥሮበት ነበር ያው ከውሃ ንግግር እና ከሰማው ነገር የተነሳ ማለት ነው። ስለሆነም ውሃ እንግዲህ የሰማችውን ነገር ያው ትናገራለች፣ አትዋሽም፣ አትጨምርምም እናም አትረሳምም። ያው ከዚህ ቀደምም አቤጌል የእናቷን አሸንክታዎች ውድ ውድ የሚባሉ ጌጣጌጦቿን እንዳለ ሰርቃ አሽሽታ፣ ከዛ ዳጣ ናት የሰረቀችው ብላ ዳጣ እንድትጠላ እና ከዛ ቤት እንድትወጣ ሁሉም ለዳጣ ፍቅር እንዳይኖሯቸው እንዲጠሏት፣ እንዲያገሏት ያደረገችው ጊዜ እንግዲህ ያንን አጮልቃ በአጋጣሚ በኪሷ ከኪሷ ወጥቶ አቤጌል እንግዲህ በኪሷ የጨማመረችው እነኛን ሁሉ ልታሸሽ እና የተወሰነው ፓርት ከኪሷ ወጥቶ በነበረ ሰዓት ያንን አላየችም ነበር አቤጌል ያ ከኪሷ መውጣቱን። ነገር ግን ውሃ ወደዛ ክፍል ስትገባ አይኗ እዛ ላይ አርፎ ነበር፣ አይታ ነበር እና ስትሰርቅ፣ እንደዚህ ስትወስድ፣ ስትከት ምናምን ባታይም ከኪሷ ወጥቶ ተንጠልጥሎ ግን አይታ ነበር። ያንን ደግሞ በአይምሯ ይዛ ነበር አረሳችምም ነበር። ነገር ግን ያው ቤቱ ሲታመስ፣ እንደዛ ዳጣን ሲያፋጥጡ፣ ሲቆጡ፣ ምን ሲሉ አንድ ነገር አልተናገረችም ውሃ ግን ናታን ያው ኬክ ልጋብዛችሁ ብሎ እዛ ከዳጣ ጋር አንድ ላይ ሆነው ኬክ እየበሉ ምናምን ነገር ሲጠይቃት ቀስ በቀስ እንግዲህ በኬክ በትንሽ ነገር ያው ተሸውዳ ያንን ነገር አስታውሳ ተናገረች ማለት ነው። ዳጣ ነፃ እንድትወጣ ዳጣ ያንን አሸንክታውን ያን ውድ የተባለውን ጌጣጌጥ እንዳልወሰደች እንግዲህ ምስክር የሆነችው ይችው ውሃ ናት። ያየችውን በመናገሯ ከዛም ደግሞ ናታን ለአባቷ ነግሮ እንግዲህ አባቷን በዘዴ ቀስ ብሎ ሲፈትሸው በራሷ እጅ በራሷ ቦርሳ ውስጥ ደብቃ ራሷ ሌባ ሆና ተገኘች። ለዳጣ ያሰበችው ሴራ በራሷ ላይ ሆኖ ተመልክተን ነበር። ስለሆነም እንግዲህ በየአንዳንዱ ሁኔታዎች የምንመለከተው ውሃ ያየችውን የሰማችውን ትናገራለች። ማለትም እሷ ቁም ነገረኛ ናት እንዲናት ብልጥናት ስማርት ናት፣ ብለው ልክ እንደ እህቷ ባትሆንም ሆንም እንደዛ ናት ብለው ባያስቡም ያው እንደዛ አይደለም በባህሪዋ ሆኖም ግን ያው የሰማችሁን ነገር ያየችውን ነገር እንደምትናገር እንደማትዋሽም ስለሚያምኗት መቼም ው ወላጅ እንደመሆናቸው ይህንን ሚስጥር የሰማችሁ ለእናቷ በመናገሯ እንግዲህ አቶ አቶ ደረጀ ያው ከዚህ ቀደምም በተለያየ መንገድ አባትነቱ እንዲታወቅ ያደረገችው ልጁ አቤጌል ያው አልተሳካም። ምክንያቱም የምርመራ ውጤት የሚያሳየው አባት እንዳይደለ ነው። ብሎም ብቻ ዳጣን በመጣች ጊዜ ከዳጣ ጋር ሲነጋገርም እንዲሁ በሳልሆን ነው ከዳጣ ጋር አባቴ እንደዚህ ምናምን የተባባሉ ሲያወሩ ወይዘሮ ማርቲ በክፍል ሆና ሰምታ ወጣም ስትጠይቃቸው ነበር። እሱም ያው ብልህ እንደመሆኑ አቶ ደረጀም ያው ቀየሳ አርጎ ነገሩን ዋሽቶ ያንን አሳምኗት ነበር። ብቻ በተለያየ አጋጣሚ እንግዲህ አቶ ደረጀ በፈለገው ጊዜ ሳይሆን በአጋጣሚዎች እውነት እየጠራ ነው። አቶ ደረጀ ግን ያው ሸፋፍ ነው እያሳለፉ ነው። ግን እስከ መቼ ነው ይህንን እውነት ይህንን የማንነት ጥያቄ ገላልጠው የማይናገሩት የማያወጡት፣ በእርግጥም ትዳራቸው እንግዲህ ሊፈርስም ይችላል። ይህ ከባድ ነገር ነው። ወይዘሮ ማርቲም እንግዲህ አቶ ደረጀ ልጅ መኖሩን ዳጣ የሳቸው የእሱ ልጅ መሆኗን ብትሰማ እንግዲህ የዋዛ አይደለችም። እንዴት ይህን ያህል ጊዜስ እንዴት ተደበቀ? እንዴትስ አደረግ? እንግዲህ በዚህ አልደራደርም ብላለች ባለፈው እንዳደመጥ ነው። ስለሆነም ከባድ ችግር ነው፣ በቤተሰቡ ላይ የሚፈጠረው። እና በምን መልኩ ነው እሱ ይሄንን ሚስጥር ማውጣት የፈለገው? ለምንስ አዘገየው? ነገር ቢዘገይም ባይዘገይም እንግዲህ መውጣቱ፣ እውነት መታወቁ መቼም አይቀርም። እና እስከ መቼ ነው የዳጣን የማንነት ጥያቄ አፍኖ ቁጭ ያደረገው? እንግዲህ ዳጣ አድ እህት ወንድም አለኝ ማለትን ትፈልጋለች። ቤተሰብ መሆናቸው በግልጹ እንዲታወቅ ትፈልጋለች። ከእነሱ ጋር ጥሩ ቆይታ ማድረግ ልክ አውቀዋት ማለት ነው የእነሱ ወገን መሆኗ ታውቆ በዛ ሂደት ነው መኖር በቃ ነገር ተገላልጦ ታውቆ ትፈልጋለች። ግን አቶ ደረጀ ለትዳሩ ደህንነት ሲል ይህንን እውነት አዘግይቷል። ወይዘሮ ሰላምን በጎን እንግዲህ እያስጨነቀቻት ነው እየጠየቀቻትም እንግዲህ፣ ስለ እናትሽ፣ ስለ ቤተሰብ፣ ስለ ማንነትሽ በአጠቃላይ ንገሪኝ እፈልጋለሁ በሚል እንግዲህ ከወትሮ በተለየ ስታፋጥጣ ስትጠይቃት ነበር። እንግዲህ ዳጣም እሺ እነግርሻለሁ ብላ ደግሞ ምን ብላ ትንገራት? እየከባድ ሚስጥር ነው ጥያቄ የሆነባትም ያልተመለሰላትም ጥያቄ ነው እንግዲህ ሰው ጠይቋት ልትመልስ ይቅርና የራሷ ጥያቄ ገና ተመልሶ አላለቀም። እናም ልትነግራትም እየፈራች እናም ደግሞ እንባም ተናንቋት ስታለቅስ ያውም ከጓዳ ወጥተው አቶ ደረጀና ወይዘሮ ማርታ ምን ሆናችሁ ነው ሲሉ እንግዲህ አረጋግተዋት አቶ ደረጀም ደግሞ ሰላምን ከዚህ በኋላ እንዳጠይቂያት እንዲህ አይነት ጥያቄ በሚል እንግዲህ ቀስ ብሎ ሲነግራት ነበር። ምክንያቱም ይከፋታልና ታለቅሳለቻና አጠይቂያት እባክሽን በሚል በትህትና ቃል ለሰላምም ሲነግራት ነበር። ሰላምም እሺ ብላ እንግዲህ ተነስታ ሄዳ ነበር። በዳጣ እንደዛ መሆን ራሱ እጅግ ተደናግጣም ነበር ሰላም፣ ምክንያቱም ትነግረኛለች ብላ ነው የጠበቀችው። እንደዚህ ማልቀሷን እንደዚህ የተጨነቀችበት ጉዳይ መሆኑን አላወቀችም ነበር። እንግዲህ ይህ ለሰላምም ይበልጥ ጥያቄን የሚያጭር ነገር ነው። እንግዲህ ዳጣንም አትለቃትም። የእናቷን ሁኔታ፣ አስተዳደጓን፣ ሁኔታዋን አጠቃላይ ካልነገረቻት እንግዲህ በቀጣይም እንዳት እንደማትተዋት ነው ሰላምም የራሷም ጥያቄ ስለሆነ ማለት ነው በአጠቃላይ እንግዲህ በዚህ ክፍል የተመለከትነው ይህንን ይመስላል በዚህ ክፍል ያዘጋጀነው ይህንኑ ነው በቀጣይ ደግሞ ቀጣይ ክፍል የምናጋራችሁ ይሆናል ቪዲዮን በማየት እስካሁን ቆይታ በማድረጋችሁ ምስጋናችን ከልብ ነው እናም በያላችሁበት በሰላም እንድትቆዩ ተመኘው መልካም ዕለተሰንበት ለሁላችን ባይ ባይ